እሺ እናመሰግናለን። ይሰማል። መልካም ያው እንግዲህ የዛሬው ፕሮግራም በአማራ በተደራጀ ወታደራዊ ቅርጽ በማስያዝ ሰሞኑን ደፋ ቀና ስትሉ የነበራቸው የአፄ ዳዊት ክፍለ ጦር አመራሮች እንዲሁም የአፄ አምደ ጽዮን የኮር አመራሮች ይህንን ኃይል ወንዝ፣ ዳገት፣ ቁልቁለት፣ ተራራ ሳይጋርዳቸው አንድነትን አንድነትን የማሸነፊያ ምልክት በመሆኑ በመረዳት ከአካባቢያችን ከቀያችን፣ አጠቃላይ የአማራን ህሉና ከአደጋ ለማትረፍ አማራጭ በመሆኑ ይሄንን ወንድሞቻችን ብዙዎቹ ስለተናገሩት ማለት ነው ብዙዎቹ ስለተናገሩት ይህንን በተግባር ዛሬ እዚች መሬት ላይ በማሳየታችሁ ትልቅ ኩራትና ትልቅ ወኒ እንደ እዝም እንደ አማራም ከፍ ብሎ በማየታችን ኩራትና ደስታ ተሰምቶናል። እጅግ በጣም እናመሰግናችኋለን። ያው እንግዲህ ወደ አለንበት አሁን ወቅታዊ ጉዳይ የፋኖ እንቅስቃሴ፣ ፋኖ አሁን ያለበትን ደረጃ እየታገለ ያለው የህሉናን አደጋ በተመለከተ ሰሞኑን ብዙ ነገር ስንነጋገር ስለነበረ ዛሬ በዚች መድረክ አጭር ንግግር ለማድረግ የምንፈልገው ሰሞኑን ይህ ፋሽስታዊ ስርዓት ጸረ አማራ የሆነው አብይ አህመድ ሲሳለቅብን ሲስቁብን አይታችሁታል፣ ተመልክታችሁታል። አልሰማችሁም? ሰምታችኋል አይደል። አባቶቻችን ሲተርቱ ወይም ሲያቅራሩ አንበሳው መኝታ ጅቡ ተኝቶበት ሲባንን አደረ በልሙ እየመጣበት ይላሉ። ታዲያ እነኚህ አህዮች በፓርላማ ተሰብስበው ጅቡ መጣብን፣ ሊበላን ነው እያሉ ሲጮሁ ሰምታችኋቸዋል፣ አይደል? ሰምታችኋል። አዎ፣ እንግዲህ ብቱልም ብታድርም አህያ የጅብ ናት ይባላል አይደል? አልገባችሁም እንዴ? እናና ብዬሽ ታዲያ ምን እያሉ ነው? ሌሊቱንም ቀኑንም የሚያሰላስሉት የፋኖን እንቅስቃሴ የፋኖን ጀብት በማየት የሚይዙት የሚጨብጡት በማጣት በግራም በቀኝም ስንመለከት ይሄ ነገር ጅብ ይመስልናል ይላሉ። እነሱ ምን ስለሆኑ ነው? አህያ ስለሆኑ ማለት የሚፈራው ሌላ እኮ ምንም ነገር አይደለም። ታዲያ ነገ ደግሞ በምናደርገው ድል በምናመጣው ጀብድ የነብርና የአንበሳ ቆዳ ለብሰን ሲያውን አይደለም ፓርላማ ለመሰብሰብ ኬንያን አልፈው ማዳጋስካር እንደሚፈረጥጡ ጥርጥር የለንም። እንግዲህ ያው እንደምታዩት ይህ ስርዓት በሆዳሞች በባንዳዎች ሴራ ተተብትበን እንጂ እኛ አንድ ይሆንን ቀን በተለያዩ ከፋፋይ ሀሳብ፣ በተለያዩ የማጭበርበሪያ መንገድ የሚጠለፉ ወንድሞቻችን ሳይገባቸው አማራ የደረሰበትን መከራ አሁን የደረስንበትን ባለመረዳት ተረታቸውን እንዲተርቱ እንዲሳለቁ አድርገናቸዋል። ነገር ግን ከዚህ ሁላ ሀሳብ ከዚህ ሁላ ንግግር በመረዳት አማራ የሆነ ነቅቶ ትናንትና ሆ ብለን እንደወጣን ነገም ደግሞ በአንድነት ሆነን እንደምናሸንፍ ምንም ጠረጠር የለኝም። በሌላ መልኩ እንግዲህ እኛ ሸዋ ላይ ያለን ሸዋ ላይ እየተደራጀን። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ብዙ ወንድሞቻችን እንደገለጹት እንደተናገሩት ሳንናገር ማለፍ ስለሌለብን ነው። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ከማንኛውም ማደረጃጀት በተሻለ መልኩ ትናንትና የአባቶቻችንን የአያቶቻችንን ታሪክ በመድገም የእነሱን ፈለግ በመከተል <Sess> ሀገር ለመስራት ስርዓተ መንግስት ለመዘርጋት ደፋ ቀናያል። ህዝባችንን በማደራጀት ተዋጊውን ክፍል በአባት አርበኛ አርሶ አደሩን፣ አካባቢውን፣ ቀየውን ከፋሽስታዊ ስርዓት ከሌባ ቡድን እንዲጠብቅ አደራጅተነዋል። በሁለተኛ መንገድ ፍትሕና ልማትን ጎን ለጎን እንዲያሳልጡልን በቀበሌ ደረጃ በክላስተር ደረጃ እንዲያታግሉልንም ጭምር ስልጣኑን ለህዝብ ህዝብ በፍላጎቱ ህዝብ በመረጠው እያደራጀን እንገኛለን። ሰራዊታችንንም ጎለጎን በክፍለ ጦር፣ በኮር በሻለቃ እያደራጀን እዚህ ደርሰናል ማለት ነው ታዲያ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ይህንን ሁሉ ውጣ ወረድ በዚህ ከግራም ከቀኝም ጥላቶቻችን እኛን ለመጣል እየሰረሰሩ የማይረጩት ፕሮፓጋንዳ፣ የውሸት ፕሮፓጋንዳ፣ የሐሰት ትርክ በመልክም በስምም ምንም ግንኙነት የሌላቸው የማይተዋወቁት እኛን አንድነት እንዳይኖረን የእኛን እንቅስቃሴ የእኛን ትግል የሚፈሩ ሽንፈት የሆነባቸው ትናንትና በተለያዩ ጥቅማጥቅም በተለያዩ ጥቅማጥቅም ሲላላሱ የነበሩ ዛሬ ግን እንደ አማራን ተቋም ፈጥረን ድርጅት ፈጥረን የአማራን ሕዝብ ህልውና ለማስጠበቅ በህግና በደንብ በመርህ ሲያዙ የሚያፈተልጉ ትናንትና የለመዱት ዛሬ ሲቀርባቸው የገበያ የቲማቲም ቀረጥ ሲለቃቅሙ የሚውሉ ዛሬ ይሄ መግባራቸው በመርህና በህገ ደንብ ሲያዙ በመልክና በአካል የማያውቁትን ምንድነው የሌሊት ምንድነው ከመምካቱ ማስነካካቱ አንድነትን ለማሳጣት በጋራ የምንታገለውን ትግል አቅም እንዳናበጅ በወረቀትና በተለያዩ ፕሮፓጋንዳ ማሸነፍ መስሏቸው ህልም የሆነባቸው ከፋፋዮች አሉ። እነሱንም አደብ እናስገዛቸዋለን። ህዝባችንን ከዚህ ከፋሽስታዊ ስርዓት ነፃ እናወጣዋለን ስንል እነሱ ደግሞ ጎን ለጎን ይህንን ትግል ለማንኮላሸት የሚሯሯጡትንም ፋኖ የወጣለትን አላማ በማገናዘብ ጸረ አማራ የሆነውን ጸረ ፋኖ ሆኖ የሚመጣውን በአጠቃላይ እልኩ የምናስገባበትን መንገድ እንሰራለን እናደርገዋለንም። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የአባቶቻችንና የቅድሚያቶቻችንን ፈለግ እንከተላለን ስንል ትናንትና የአማራን ህዝብ የከዳ ሀገር የከዳ ህዝብ የከዳ ሀገር የገነጠለ። ጸረ አማራ የሆነውን የህወሀት አጀንዳ አማራ ጠል የሆነውን ህወሀት ዛሬ ደግሞ ዳግም በአማራ ትግል ላይ ተንጠልጥሎ ትናንትና የካደውን አማራ ዳግም ደግሞ ወደኋላ ለመጎተት የሚያዛጋበትና የሚንጠራራበት ሁኔታ አለ። ይሄንንም ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት የራሱ አቋም የራሱ አቋም ከማንኛውም አማራ ጠል የሆነ እንቅስቃሴ ተግባራት በሚያደርግበት ሁሉ እልኩ የሚያስገባበትን። ጸረ አንድነት የሚሆነውን እንቅስቃሴ በአጠቃላይ ይቃወማልም እርምጃ ይወስዳልም። በዚህ ልክ አማራ እንደ አማራ አንገቱን ቀና አድርጎ አንገቱን ቀና አድርጎ ትናንትና የነበረውን ታሪክ ወንድሞቻችን በገለጡት ልክ ከሀገር ገንጣዮችና ከሕዝብ ከሃዲዎች ከሆነ ቡድኖች ጋር ሳይሆን እኛ ግንኙነታችን እንደ አማራ እንደ ሀገር፣ ሀገር መስርተን ከሌሎች ሀገሮችና ከዓለም አቀፍ ህዝቦች ጋር የአማራን አንድነት የአማራን መደራጀት የአማራን የበላይነት የምናሳይበት እንጂ ከሀገር ገንጣዎችና ትናንትና ሀገር ከከዱ ቡድኖች ጋር ፈጽሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የማይቀበልም የማያስበውን ሀሳብ ውስጥም የሌለ ስሪቱም ያልሆነ ተቋም ነውና፣ ይህን አጭር ለማለት ነው። አመሰግናለሁ። ክብር ይስጥልን፣ በርትልን። እንግዲህ ደግሞ በድል በዚህ በአማራ በሻለቃ በክፍለ ጦር በኮር ተደራጅታችኋል። ጥላታችንን ደግሞ በቅርብ የምናስበውን ከተማ ተቆጣጥረን ደግሞ ድጋሚ እንደምንገናኝ አምናለሁ። ሰላም ያገናኛል።